አንገት ተቆርጦ የተከበረ ልደት በመጽሐፍ ቅዱስ ልደት ያከበሩ የግብፅ ንጉስ ፈርዖንና የይሁዳው ገዢ ሄሮድስ ናቸው። እርግጥ ነው ልደትን ማክበር በአዛብ ነገስታት ቢዘወተርም የሚነቀፍ ነገር ግን አይደለም። ምክንያቱም መጽሐፍ ቅዱስ የሚጀምረው የሰማይና የምድርን ልደት በሚታርከው ኦሪዘ ልደት ነው። እግዚአብሔር አምላክ ሰማይንና ምድርን ባደረገ ቀን በተፈጠሩ ጊዜ የሰማይ የምድር ልደት ይህ ነው። ኦሪት ዘፍጥረት ምዕራፍ ሁለት ከቁጥር አራት ታላቋ አፈር መሬት በሰባት ዓመት ከእርሻ ማረፏን አይተን እኛም በሰባት ቀን እንደምናርፍ የምድርን ልደት መተረክ አይተን ልደታችንን ብናከብር ክፋት የለውም። የመዳን ያለምን ልደት ከፍ አድርገን የብዙ ቅዱሳንን ልደት ደግሞ እንዲህ በቤተ ክርስቲያን ማክበራችን ልደት አንዱ እግዚአብሔርን ማመስገኛ ቀን ስለሆነ ነው። ከኦርቶዶክስ አብያተ ክርስቲያናት አንዳንዶች ደግሞ የልደት ቀን ብለው የሚያከብሩት ለዳግም ልደት ክርስትና የተነሱበትን ቀን ነው። በዛሬ ዕለት ሄሮድስ ያከበረው ልደት ግን እጅግ የተረገመው ልደት ነበር። ተጋባዦች የንጹህን ሰው ደም የጠጡበት ልደት፣ ሄሮዲያዲያ እንደ ታላቂቱ ባቢሎን በሰማዕቱ ደም ሰክራ የወለችበት የልደት ግብዣ ቀን ነበር። በዚህ ልደት የተቆረሰው ኬክ አይደለም። በዚህ ልደት እፍ ተብሎ የጠፋው ሻማ አይደለም። በሴፍ ተቆርሶ በሳህን የቀረበው ከሴት ከተወለዱት ሁሉ የሚመስለው የሌለ ቅዱስ ሰው አንገቱ ነበረ። በሻማ ፈንታ የጠፋው ክርስቶስ እርሱ የሚያበራ መብራት ነበረ። እናንተም ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ ብሎ የተነገረለት መብራት ቅዱስ ዮሐንስ ነበር። እርግጥ ነው በልደት ሰበብ ብዙ ኃጢአት ይሰራል። በሄሮድስ ልደት የተሰራው ግፍ ዓለምን የሚያንቀጠቅጥ ግፍ ነው። ሄሮድስ የገደለው ማንን ነው? ነቢይን ነውን? እውነት እላችኋለሁ ከነቢይ የሚበልጠውን ነው። ከሴት ከተወለዱት ሁሉ እንደ መጥምቁ ዮሐንስ ያለ አልተነሳም። ሄሮድስ አንድን ሰው ብቻ የገደለ መስሎታል። እርሱ የገደለው አስር ሰውን ነው። ከነቢያት የመጨረሻውን ነቢይ ከሐዋርያት የመጀመሪያውን ሐዋርያ ገደለ። ለብዙዎች የንስሐ ሰባኪያቸውን፣ ለብዙዎች አጥማቂያቸውን ገደለ። መለኮትን ያጠመቀውን ወደር ያልተገኘለትን አጥማቂ ገደለ። አንገቱን ተቀልቶ ለሚያይ ወንጀለኛ ይመስለዋል። እርሱ ግን ብቻውን በበረሃ የኖረ ባሕታዊ ነበር፤ ጮማ ያልቆረጠ፣ ጠጅ በአፉ ያልዞረ፣ በልብስ ያላጌጠ፣ ሰውነቱን በኃጢአት ያላሳደፈ መናኝ። በዚያች በተረገመች የልደት ቀን አንገቱ በሳህን ቀረበ። በቤተ መንግስቱ መካከል የዮሐንስን አንገት እንደ ምግብ በሳህን ይዘሽ ለእናትሽ ያቀበልሽ አንቺ ሴት ምንኛ ብትረገም ይሆን? በምድረ በዳ የጨዋ አፉን፣ ክፉ ያላየ አይኖቹን፣ ምላጭ ያልነካው ጠጉሩን በሳህን ላይ ይዘሽ ስትሄጂ ምን ተሰምቶ ሲሆን? መጥምቁን በመግደል ኃጢአትን መሸፈን አይቻለም። መስታወትን በመስበር የፊት ላይ ጉድፍን መደበቅ አይቻልም። ክፋታቸውን ለመደበቅ እንደ ሄሮድስ ንጹሃንን የሚያስሩ የልባቸውን ሰርተው በግድያው ላይ አሲረው በሞተላቸው ጊዜ የውሸት የሐዘን መግለጫ የሚሰጡ ሁሉ መጨረሻቸው እንደ ሄሮድስ እብደት ነው። ገድሎ መገላገል አይቻልም። ከምንም በላይ የሟች ደም የሚጨው በገዳይ ህሊና ውስጥ ነው። ሄሮድስ ዮሐንስን ገድሎ ተረበሸ። አይሁድ ጌታ ለመነሳቱ ብዙ ምስክር ቀርቦላቸው እንኳን አላመኑ። ሄሮድስ ግን ያለ ምንም ማስረጃ መጥምቅ ዮሐንስ ተነስቷል ብሎ መዘላበድ ጀመረ። ዮሐንስን በሰይፍ መቅላትን ስብከቱን ዝም ማስፋል የሚቻል መስሎት ነበር። ዮሐንስ ግን ሰማዕት ሲሆን በገዳዩ ሄሮድስ ልብ ውስጥ እንደገና ስብከት ጀመረ እኛ ቆመን ስንለፈልፍ አንሰማም ዮሐንስ ግን ሞቶ ገዳዩን አስጨነቀን የመጥምቁ ገዳዮች ገደልን አረፍን ሲሉ ለራሳቸውና ለቤተሰባቸው ፍርሃት ሆነ ንጹሃንን መግደል በሞታቸው መሳቅ ይቻላል የደማቸውን ድምፅ ግን ከራስ ከህሊና ማጥፋት አይቻለም አሁንም እንላለን ከሟች በላይ ገዳይ ያሳዝናል መስከረም 2 2013 ዓ.ም ተጻፈ። በዲያቆን ሄኖክ ኃይሌ አዲስ አበባ ኢትዮጵያ። ብሩክ ዘራማንኝ ቸር ሰንብቱልኝ።